እንዴት ናችሁ ቤተሰቦች የኛ ውድ ቤተሰብ፣ እሷ ነው ፈልገው ዘንድሮ አንዱ ሰላም ሲሆን አንዱ ጋጸብ ይፈጠራል። እንግዲህ ሰሞኑን ሂሎን እና ማርክ እንግዲህ በጣም በሚያሳዝን ሁኔታ ላይ ይገኛሉ። የጨረቃ ፋሚሊዎች ችግር ተፈታልን ስንል ደግሞ ሌላ ችግር ይመጣል ማለት ነው። ውድ ቤተሰቦች ዛሬም አንዳንድ ነገር ላላቸው ተመልሾ መጥቻለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለውን እኔ ደህና ነኝ፣ እግዚአብሔር ይመስገን። ለናንተ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀያ ኬ አስገቡኝ ማለት ነው። ቻናል የተመልሶኝ ልኛል። ሰሞኑን ጠፍቼ ነበር ውድ ቤተሰቦቼ፣ ያው በጣም ይቅርታ እጠይቃለሁ ማለት ነው። በድጋሚ ስላገኘኋቸው በጣም በጣም ደስ ብሎኛል። ከምላችሁ በላይ በጣም ናፍቃቸው ነበረ። እንዲሁም ኮመንት ላይም ብዙ እህቶቼ ናፍቀሽን ነበር እያላችሁኝ ነበር። በጣም አርግ አመሰግናለሁ። እግዚአብሔር ስጠለን በያላችሁበት እያላችሁበት ፈጣሪ ይጠብቅልኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ተመልሼ የመጣሁት አንዳንድ ነገሮች የመጣሁት ያው ሃይሚና ብሩኬ ትናንትና እንግዲህ ከውፎች ጋም ጨዋታ እየተጫወቱልን ነበር። ፍቅር ሲሰጣት ፍቅር ሲነሳት ምናምን እያለ ብሩኬ አስተርጓሚ ነበር። ውድ ቤተሰቦቻችን አንዳንድ ነገር ልላችሁ የመጣሁት በኮመንት ስር በእነሱ ጋም በእኔ ጋም የሚካሄዱ ነገሮች አሉ። እንግዲህ ማለት ብሩኬና ሃይሚ በጣም ብዙ እነሱ የማያውቋቸው ጣላት ጣላት አላቸው፣ በጣም ብዙ ማለት ነው። ለሱ ነገራቸው ደግሞ ሁለቱ ሴክሬት የሆነው የሁለቱ ግንኙነት ራሳቸው መተማመን ራሳቸው የሚወስኑት ነገር ነው። የሆነ ነገር ተፈጠረ፣ የሆነ ነገር እንደዚህ የሆነ ብላችሁ ልክ አሁን ፓስፖርቷን እንዳወጣሽ ፓስፖርቷን አውጥቶላት ምንም ማለት አለም። ሲጀመር ብሩኬን ፓስፖርቷን አወጣለሁ እያለ ነበረ። አሁንም ፓስፖርቷን አወጣችሁላታል፣ እንኳን አወጣችሁላት። ግን ደግሞ ይሄ ማለት ፓስፖርቷን ስላወጣችሁላት የእሷን ህይወት ወይም ደግሞ በብሩክ ውስጥ የሚያገናኛቸውን ነገር ያኔ ሌላ ነገር ለመፍጠር አትሞክሩ። በቃ እውነተኛ ሰው ሆኑ። በፍቅር መሃል ጠላት አትሆኑ። በፍቅር ውስጥ ምንም ተንኮል አያስፈልግም። ንጹሕ ፍቅር ሀብት ነው። ስለዚህ እናንተ በገንዘብ፣ በቁሳቁስ በምታስቡ ሴቶች አላችሁ፣ ሴቶችም ወንዶችም አላቸው እንደዛ። ስለዚህ ከብሩክና ከሀይሚ ላይ ተቆጠቡ። በቃ እንደዚህ አይነት በገንዘብ አትደራደሩ። በገንዘብ በኩል ለማድረግ በገንዘብ በኩል ፍቅርን የሆነ ለመቀየር ለማንቋሸሽ አትሞክሩ። እነሱ ገንዘብ አይደለም እዚህ ጋር ያጡት። ሁለቱም ያለ መግባባት ችግርን የተፈጠረው እሱን ደግሞ በሂደት የሚግባቡ አንዱ የሚሸነፍበት ጊዜ ይመጣል። እሱንም እግዚአብሔር መስገን አሁን ላይ ሀይሚ እንደምትወደው እንደምታፈቅረው ስትገልጽለት ብሩቅ አልቻለም። በቃ እኔ ማነኝ እሷ ከአዲስ አበባ እዚህ ድረስ መታ እኔ እሷን ቢምልበት ምክንያት ምን አለኝ እኔ ማነኝ ብሏል። ስለዚህ ይሄ ነገራቸው በእነሱ መካከል አንድ የአንድነት መሸነፍ ምልክት ነው። እና የሆነ ነገር በተፈጠረ ቁጥር የሆነ ሌላ ነገር ምናምን በጣም የወረደ አስተሳሰብ ያላቸው ሰዎች አላቸው። አሁንም አጠቅሟቸውም። ለእናንተ ለእናንተ ነው ይሄ ቪዲዮ ማለት ነው። አሁን የሆነ ነገር ሲፈጠር ካሁን በኋላ ሀይሚን እንወስዳታለን ምናምን ሀይሚ ቃናት እንደ እንደዚህ ብድግ ብላ ዝም ብላ የምትሄደው አንድናንድ እንድታውቁ የምፈልገው ነገር ማለት ነው። ሀይሚ ከብሩኬ ውጪ ሌላ ቦታ የትም አትሄድም። የትም በንዴት ወይም በልህ ምናምን ሊሆን ይችላል። ከዛ ውጭ ግን አስፋበትም ሆነ አልማበትም ሆነ ከብሩኬ ውጪ ምንም እንደማታስብ በጣም እርግጠኛ ነኝ። በጣም አምናታለው ደግሞ ማለት ነው። ግን ብዙ ሰዎች አላችሁ። በቃ ብሩክ አይሆናትም፣ ብሩክ እንዲህ ነው። ምን እንደ ብሩክ ያለ ንጉስ፣ ንጉስ ባልም ሆነ ወንድምም ሆነ አባትም ማግኘት ሲያምራችሁ ነው የሚቀረው። የምሬን ነው። እውነት ብሩክ ማለት ማለት እኔ እንጃ እኔ እሱ መግለጽ አልችልም። ፈጣሪ ብቻ የሁለቱን አንድነት ያሳየኝ እና በገንዘብ የምትጠቀሙ ሰዎች አላችሁ፣ ተጠንቀቁ። በቃ ያልሆነ ነገር ልጅቷን እየመከራችሁ አታባልጓት፣ አታሻፍቷት። በቃ ትኑርበት፣ የሚጠቅማት ሰው ጋር ነው ያለችው። ተዉ፣ በኋላ ትጸጸታላችሁ። ሌሎቹ እነ ሄሉ ማርክ ይኸው ሄለንና ማርክ እስካሁን ድረስ ልባቸው እንኳን አልተጠገንም። እሷ ጋ የሆነ ኮሽታ ሲፈጠር ማርክ ማራኪ ጋ የሆን ነገር ይፈጠራል። ማራኪ ጋ የሆነ ነገር ሲፈጠር እሷ ጋ የሚሆን ነገር ይፈጠራል። ምን እንደሆነ ሊገባኝ አልቻለም። የነሱ ነገር ኋላ ከሌላ ሴት ጋር እሱም እየሰራ ነው። እሷም ካላዛር ጋር እየሰራች ነው። ግን ምንም አይነት ነገር መግባባት አልቻሉም። ሚዲያ ላይ የወጣ ነገር ይሄ ነው ትርፎ ስለዚህ ከሄሉና ከማርክ ተማሩ። በቃ በፍቅር መሀል ተንኮል አትስሩ። በተቻላችሁ መጠን የቻላችሁትን ያህል ለዛ ሰው ፍቅር መስዋዕትነት ለመክፈል ሞክሩ። ባትችሉ እንኳን አይታችሁ ዝም ማለት ወይም ደግሞ ለማግባባት መሞከር ነው። የሄለንና የማርክ ፍቅር እኔ እንጃ እንደዚህ ይሆናል ብሎ ማንም ሰው አልጠበቀም። እስካሁን ድረስ የኦዲንስ ብራቶች ናቸው እነሱ ከምነግራችሁ በላይ ማለት ነው። ሁለቱም ደግሞ ያኔ ቪዲዮ ላይ ደስተኛ ለመሆን ይሞክራሉ ግን ላይፋቸው ሁሉ የተመሰቃቀለ ነው። እንደምታዩት ነው በቃ። ማንም ሰው እኔ እንጃ አላቅም ምን እንደሆነ፣ እኔ ምን ሊገባ አልችልም ታውቃላችሁ። ሄዱ ብዙ ነገርን ያሳለፈችው አሁንም ደግሞ መልካም ሰው ገጠማች ብለን ነበር። በእርግጥ መወሰን አንችልም። አሁንም ሁለቱም የንዴት አወሳሰን ነው የወሰኑት። በእርግጥ ሄሉዬ የሆነ ሰውን ቶሎ የመረዳት ባህሪ የላትም በፊትም በፊት ጀምሮም፣ ይሄ ደግሞ ባህሪዋ ነው። እንጂኮ የዋህናት ግን ከካሜራ ጀርባም፣ ከካሜራ ፌትም እሷ ንግግሯ አንድ አይነት ነው። የሚለወጥ ነገር አይደለም። ግን ተፈጥሮዋ ነው እሷ እንደዚህ በቃ ድርቅ ስላለች ተፈጥሮዋ ማለት ነው። እና የሚረዳት ሰው ያስፈልጋታል ሄሉ ማለት ነው። አሁን ላይ ያው በዚህ ጾም ላይ ከሰው ጋር ከመጨቃጨቅ እንካስላንቲያ ከማለት ምርጫዋ መርጣለች። ጥሩ ቦታ ላይ ያለችው ፈጣሪዋን እያገለገለች እየጸለየች ነው፣ መልስ ታገኛለች። ሄሉ በዚህ አጋጣሚ አይዞሽ ማራኪ። ደግሞ ያው እንግዲህ ባሉ ባልታ ወሬ ነው እንደዚህ ሆንቅ እንደዚህ ሆንቅ እንደዚህ ሆንቅ ባሉ ባልታ ወሬ ይኸው እንግዲህ መሀል አስፋልት ላይ ደሙን እያፈሰሰ ምን እንደሆነ አይታወቅም። እና አብሮት ያሉትም በቃ እንዴት ነው የሰው የሰው የውስጡን ቁስል የማይረዳ ሰው ሰው ቢሰበሰብ ምንም ጥቅም የለውም እና የፍቅርን ስብራት ከሄለን እና ከማርክ መማር ትችላላችሁ። ከቡታጅራ ከቡታጅራ እኔ ፍቅርዬን አሁን በጣም ነው ማደንቃት። ፍቅሬ የምር ጀግና ናት የምር ምክንያቱም ይሄ ደግሞ ያው የሩታ ውጤትም ቢሆንም አሁን ላይ ቢያንስ ውስጧ ሰላም አለው። ፍቅር ሄለን እና ማርክ ግን ምንም ሰላም መመለስ አልቻሉም። ይሄ ደግሞ ምንድን ነው የሄለን ድርቅና ነው። ሄለን ችግር አለባት። ምንድነው ችግሯ? አንደኛ ማስመሰል አትችልም። ሁለተኛ ነገር እንደዚህ እንደ ሰው የሆነ ቅልጥፍጥፍ አድርጎ አስመስሎ ማውራት አችልም። ወሬዋ ሁሉ ተንኮል ነው የሚመስለው። ግን እኮ ልጅቷ የዋህናት እኮ ሄለን በጣም የዋህናት። ግን ሁሉ ነገር የሆነ አላደል ወደ መጥፎ ነገር የሚወስድባት ነገር እንደዛ ነው የሚሆንባት። አንዳንዴ በተፈጥሯቸው የሚፈጠር ነገር ማለት ነው። እና አላዛርም ያው እንግዲህ እናቱ ጋር ሄዶ አቤቱታ ሲናገር አይተናል ሰምተናል። እንግዲህ ፍጻሜያቸውን ያሳምረው በይቅርታ ይገናኛሉ ብዬ አስባለሁ። ምክንያቱም ይሄ ሚዲያ ላይ የወጣ ነገር በጣም ይከብዳል። አንዳንዴ ለስራ ብለው ነው የሚጠቀሙት እንላለን። አንዳንዴ እኛንም እያጃጅሉናል እና በጣም ነው የሚከብደው። እኔ አሁን ማርክ ትላንት በዚህ ልክ ደሙን አስፋልት መሀል አስፋልት ላይ በዚህ ጾም ሲያፈስ ምን ሆኖ ነው? በቃ በጣም ነው የተገረምኩት። እና እስካሁን ድረስ ሄለን እና ማርክ በቃ የእሷ ጋ ችግር ሲፈጠር እሱ ጋር ይፈጠራል። ባለፈው ቡታጅራ እሷ ሄደ እሱ ሄደ እሷም ሄደች። እኔ ምን እንደሆነ አላቅም። በቃ በእነሱ ዙሪያ ማለት ነው እና ፍቅር ማለት ከባድ እንደሆነ እንድታውቁት ነው ፈልገው። ለተፋቀሩ ሰዎች ጉድጓድ የምትቆፍሩ ሰዎች ራሳችሁን ዞር ብላችሁ አስቡት። እናንተ ፍቅር አጣችሁ፣ ሰውን ፍቅር ለማሳጣት አትሞክሩ በገንዘባችሁ ገንዘብ አለን ብላችሁ ማለት ነው። እዚህ ጋርም ደግሞ ጆዬ እንግዲህ ያበእርግጥ ፍቅረኛ ቶ ምን ትሆን አናውቅም። በአጋጣሚ እሱ እሷ መኪና እየነዳች እጅ የተሰበረ ብሎ ልታስታምመው በዛው ቀረች። ልጅቷን ወደናታል። በነገራችን ላይ ማለት ነው ወደናታል ልበል እንጂ፣ እውነት በጣም ነው የምትመቸኝ እኔ ከምነግራችሁ በላይ አክቷ ምናምን ይመቸኛል። ግን እሷም ሰሞኑን ላገባ ነው፣ ውጭ ሀገር ልሄድ ነው። እኔ የምለው እናንተ የሆነ ነገር ሲፈጠር ውጭ ሀገር ባል ማግባት ያስተዋል? እንዲ ቆይ ውጭ ሀገር መሄድ እኔ የሚገርመኝ ነገር ውጭ ሀገር መሸሻ ነው እንዴ? መሸሻ ነው፣ መደበቂያ ነው እንዴ? አሳራችሁን ነው የምታዩት ከመጣችሁ በኋላ እስከዛ ድረስ ነው እስከዛ ድረስ ነው እንጂ፣ አሰራቸው ነው የምታዩት። ብሩክ እኮ ነው ማፊ ምሽክላ የሚለውን ብቻ ነው የማውቀው ብሏል። ኤቭሪ ታይም ኤቭሪ ታይም አፈቅራለሁ ስትለው ሀይሚ በአማርኛ የሆንልኝ አረብኛ ማፊ ምሽክላ የሚለው ብቻ ነው ያወቁት ብሏል። እና ቋንቋው በራሱ ያዝጋል፣ ሙቀቱ፣ ሁሉ ነገር ስለውጭ ሀገር ማለት ነው ማሰብ ራሱ አያስፈልግም። እንኳን አደለም ቀርቶ ማለት ነው። ይህ ስራ በጣም አሪፍ ስራ ነው ስሩ እየሰራችሁ የተለያየ አይዲያ እያመጣችሁ ስሩ። ግን ኦዲንስን ምልብ አታቁስሉ ነው ነው የምለው ቤተሰቦች፣ አታቁስሉ በብሩክ እና በሀይሚ እኛ በጣም ነው የቆሰል ነው። ግን እስከ መጨረሻው ድረስ አብረናቸውነን። ግን ደግሞ በገንዘባችሁ ገንዘባለን ብላችሁ የሆነ ነገር አላደል ሰውን የሆነ ደስታውን ለመንጠቅ በገንዘባችሁ አትሞክሩ። ሀይሚ ማለት ልጅ ናት ያሏትን ሁሉ ትሰማለች። ግን ያ ማለት ደግሞ ከብሩክ ቃል ፈጽማ ትወጣለች ማለት አይደለም። ብሩክን በጣም ነው የምታፈቅረው፣ እሱም በጣም ያፈቅራታል ሃይሚ ማለት ነው። ሃይሚና ብሩኬ በጣም ይፋቀራሉ። ምንም አይነት ነገር በውስጣቸው ቢፈጠር ዞሮ መገናኘታቸው አይቀርም፣ ምክንያቱም የማይለያዩ ሰዎች ናቸው። እነሱ ስለ እውነተኛ ፍቅራቸው ሁሉ ጊዜ ያወራሉ። ብዙ ነገራቸው ይፋ ነው የእነሱ። እና ብዙዎቻችሁ በገንዘባችሁ እሱ እንዲህ አይሆናትም። ብዙ አታቁም አታቁም። ለምን ካጠገቧ ዞር እንደሚል አታቁም። ምን ታውቃላችሁ? ምን ብሏት እንደሄደ እኛ የምናየው ካሜራዋ ላይ ብቻ ያለውን ነገር ነው። እንደ ብሩክ አስተዋይ ወንድ ከውታጅራም ሆነ ከአዲስ አበባም ሆነ እስካሁን ድረስ ሲቱበር አይቻለሁ፣ ማንም ሰው የለም። በቃ ጥሎ ገለል ማለቱን እናንተ አትዩት። ጥሎ ገለል ማለት ማለት ነው፣ ማወቅ ነው። በነገራችን ላይ ከንዴት ከምናምን ዞር ሲሉ የሰው ልጅ ሌላ ሰው ነው የሚሆነው። ያው እንደዛ ስል ውጭ ሀገር ጥሏት የመጣውን ወድጀዋለሁ ማለት አይደለም። ያ እንደ አጋጣሚ የተከሰተ ነገር ነው። በቃ አለቀ ሁሉም ነገር ማለት ነው። ሲቀጥል ደግሞ ሀይሚ ራሱ ትናንትና ፓስፖርቷን ያዝባት እንዳትሄድ ምናምን። የት ነው የምትሄደው? ዝም ብሎ የማታውቀው ሰው ፕሮሰስ ስለጀመረላት ትመጣለች? እንዲ እንዲ። ማንም ሰው እኮ በሚያወራው ልክ ጥሩ እኮ አይደለም። እዚህ የምመቶ እኮ አላያቸው። ባለፈው በተክሊል ያገባትን ሚስቱን አርዶ ሲጥላት ጥላት የወለደችለትን። እንዴት ነው ሰው የማያውቀውን ሰው ተከትሎ ገና ለገና ውጭ ሀገር ፕሮሰስ ስለጀመረ እንዴት ነው ብድግ ብላ የምትመጣው? እና ልጅ ስለሆነች ማስተዋል ይቀራታል፣ ምናምን ብዙ ነገር ብላችሁ በገንዘብ የምትታለል እየመሰላችሁ እንደዚህ አይነት ነገር የምታስጌዱ ሰዎች አላችሁ። በትክክል እኔ የማውቃችሁ ማለት ነው። ስነ ስርዓታችሁን የያዙ ከብሩክና ከሀሜ ላይ ወረዱልን። አመሰግናለሁ ቤተሰብ። መልካም ጊዜ ይሆነላችሁ።